ሰላም ሰላም እህቶቼ ተመልካቾቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። እኔ እንጃ፣ ማለት ሞት እንደዚህ ቀልድ ሆነ እንዴ? እንደዚህ በይቃ እንደይቃ እንግዲህ ተጠቅልለው ሰው በጤነኛ መጥቶ በእግር እና በሁለት እግሩ እንግዲህ መጥቶ እንደዚህ ተጠቅልለው እንደይቃ ወደ ሀገር ይሸኛል። እኔ እንጃ እህቶቻችን እያለቁ ነው። ምንድን ነው ነገሩ? እኔ እንጃ። ፈጣሪ ሆይ እባክን ተመልከተን ዘንድሮ ብዙ እህቶቻችን በሞት እያጣን ነው። በጣም ያሳዝናል። እንግዲህ እቺ የምታያት እህታችን በሳውዲ አረቢያ ሕይወቷ አልፏል። እንደምታዩት የሸኟት ነው አስክሬኗን። በጣም ነው የምታሳዝነው፣ የኔ እናት ገና ወጣት ነች። ረፈጣሪ ሆይ እባክን፣ እባክን እኛ አጣቶችንም አጣተኛም ከሆነን ይቅር በለን እባክን፣ በሰው ሀገር አታስቀረን። እና ይንንጃ ሞት፣ በጣም እኔ ሞትን እየፈራው ነው ጓደኞቼ እና በቃ ጤነኛ የሆነ ሰው ነው እየሞተ ያለውና፣ ፈጣሪ ሆይ ባክን ከድንገተኛ ሞት አንተ ጠብቀን፣ ይቅር በለን። ስለዚህ እህታችን ትላንትና እያየው ነበረ በላይቭ ማለት ነው። ቤተሰቦቿ እንግዲህ እየጠበቋት ነው፣ ወደ ኤርፖርት ስትሸኝ ምናምን ላይቭ ላይ እያየው ነበረ። በጣም ልብ ይሰብራል፣ የእውነት እሷ እንደሄዳለች ግን፣ በቃ ለቤተሰብ የዘላለም ቁሱን ነው በቃ ልጃችን ትመጣለች እያሉ ሲጠብቋት፣ እንግዲህ እንደ ዕቃ ተጠቅልላ ተላከችላቸው። በጣም በጣም ያሳዝናል። ፈጣሪ ይጠብቀን። እህቶቼ፣ ብዙ ብዙ እህቶች እያየው ነው። እና ስትታመሙ እንደዚህ ስትጨነቁ ግድ የለም ሀገር ቤት ግቡ የእውነት መኖር ይቻላል። ገንዘብ ባይኖርም መኖር ይቻላል። በቃ እንደ ማንኛውም ሰው መኖር ይቻላል። አንዳንድ ሰው ኢትዮጵያን እንደ ሲኦል የማዩት ነገር ነግርም ነው የሚለኝ እና ወደ ሌላው ደግሞ ሲያልፍ ከዛ እንውጣና ፈጣሪ ነፍሷን ይማር ሴታችን እንግዲህ ብዙ ነገር እየተወራ ነው። ደላላ በደላላ ሄዳ ነው፣ የደላላ ብር ከልክላ ነው። እኛ አላየንም። ፈጣሪ ደላላዎቹ ግን ፈጣሪ እናንተን በልጆቻቹ እንደዚ አይነት ስቃይ ይው። እኛ ምንም አንልም። እንደዚህ ሰው በሰው ሀገር አምጥታቸው የምታሰቃዩ የሰውን ልጅ እናንተን በልጆቻችሁ ደርሶ ይሄንን ስቃይ ይው። ሌላ ምን የምንለው ነገር የለም። በጣም ልብ ይሰብራል። በሁለ ወደ ሁለተኛው ሲያልፍ ማለት ነው በጆርዳንም እህታችን ህይወት አልፏል ከአንድ ሁለት ሶስት ልጆች ጠይቅ ያለው ለማጣራት ሞክር ያለው፣ ግን መጨረሻው ምን እንደሆነ አልሰማውም። ምንድን ነው እሱ ጆርዳን ውስጥ የምትኖር እህታችን ገላዋን ስትታጠብ እንግዲህ ሻወር ቤት ውስጥ ወርቃ ነው ነው የሚባለው። አክም ቤት ስትወሰድ ህይወቷ አለፈ እየተባለ ነው። እና ማለት እንዴት ማናችንም እንወርቃለን። ልቺ ልጅ በመውደቅ ብቻ ነው ወይስ ተጨማሪ በሽታ የነበረባት እኛ ና ቅን ፈጣሪ የው የኔ እናት ፈጣሪ ከእንደዚ አይነት ሞት ይጠብቀን። ሌሎቹም ደግሞ ሌላ ብዙ የሚወሩ ነገሮችም አሉ። ደሞዟን ከልክሏት ነበረ። የአንድ ዓመት ደሞዝ ስትል ነበር አሉ ለጓደኞቿ ማለት ነው። እንደዛ እየተባለ ነው ብቻ አላውቅ ምን አድርጎ ገሏት ይሁን ምን፣ እኛ የምናውቀው ነገር አለ እነዚህ አውሬዎች፣ ለገንዘብም ብሎ ገሏት ይሁን አላውቅም። ፈጣሪ፣ ይኸው ፈጣሪ ነው የሚያውቀው። እኛ አላየንም፣ አንፈርድም። እና በጣም ያሳዝናል። ነፍሳችሁ በሰላም ትረፍ። ይቺ ምድር ላይ ብዙም እናንተ ስተገላገላችሁ ምንም የሚያጓጓ ነገር የለም፣ ብቻ ያስጠላል። እንጃ በቃ ወጣቱ ሲሞት ተስፋ ተስፋችሁ ይጨልማል። ስታዩት ብቻ ያሳዝናል። ያልፍልኛል ብላ እንግዲህ በሰው ሀገር እንደዚህ መሞት ሞት ቀልድ ሆነዋልና እህቶች እህቶቼ ሁላችሁም ፈጣሪ ይጠብቃችሁ ሌላ ነው የሚለው ነገር የለም እሱ ይጠብቀን እንግዲህ ምን እናደርጋለን ሞት ከመጣም መቀበል ነው ግን የሚያስጠላው በሰው ሀገር ታሞ ምናምን መሞት እንደዚህ በድንገተኛ በአደጋ የሚመጣ ሞት ነው በተኛንበት እንግዲህ ፈጣሪ በቃችሁ ይቺ ምድር በቃችሁ ካለ ምንም ማድረግ አይቻልም ማንም እኮ አይቀርም እዚች ምድር ላይ ለማንም ሞት አይቀርም። ግን እድሜያችንን በአግባቡ ሳንጠቀም እንደዚህ እንደተንገላታን ስንሞት በጣም ልብ ይሰብራል። ሁለት ሞት ነው በሰው ሀገር። ያልፍልኛል ብላችሁ በሰው ሀገር ስትሞቱ ሁለት ሞት ነው እህቶቼ እና በጣም ያሳዝናል። ማንም ሰው ይሞታል፣ ግን የስደት ሞት ሁለት ሞት ነው። እውነቴን ነው ምላችሁ። ብዙ ልብ የሚሰብሩ ነገሮች አሉ። ፈጣሪ ይጠብቃችሁ እህቶቼ። ከእንደዛ አይነት ነገር ሁላችንም ፈጣሪ ይጠብቀን። የሁላችንም መጨረሻችን ፈጣሪ ያሳምርልን። በምን እንደምንሞት አናቅም እና ስትታመሙ የሆነ ህመም ነገር ድካም የሚሰማችሁ ከሆነ መስራት የማትችሉ ከሆነ ግድ የለም አገር ቤት ግቡ። በደንብ መኖር ይቻላል እና ሞትን በሀገር ነው የሚያምረው። እዚህ በሰው ሀገር ተሰቃይተን ሬሳችንም ተሰቃይቶ እኛም ከምንሰቃይ ሞተንም ከምንሰቃይ ማለት ነው፣ በሰላም ወደ ሀገራችን መግባት እና። ፈጣሪ ይጠብቃችሁ እህቶቼ፣ በያላችሁበት ሰላሙን ልኝ። ወዳችኋለሁ። ቻው